ድንቅ የዱዓ በር መክፈቻ የዛሬው ርዕሳችን ነው። ዱዓ ማለት ትልቁ ሀብት ይዞ እንደተዘጋ በር ማለት ነው። ያን ሀብት ለማግኘት በሩን መክፈት የግድ ነው። ወንድሜ ሆይ በሩ ትልቁን ሀብት እንዳታገኝ ግርዶ ሆኖብሃል። ትልቁ ሀብት የዱዓ ውጤት የሆነው የጉዳይ መፈጸም ነው። የዚህ በር መክፈቻ ደግሞ የዱዓ ተቀባይነት መስፈርቶችን ማሟላት ነው። ኢብራሂም ቢን አድሃም ዱዓ እያደረግን ተቀባይነት ያጣንበት ምክንያቱ ምንድን ነው? የሚል ጥያቄ ቀርቦላቸው እንዲህ ሲሉ መልሰዋል። አላህን አውቃችኋል፣ ግና አልታዘዛችሁትም። መልእክተኛው ሰለ ላሁ ዐለይሂ ወሰለምን አውቃችኋል፣ ግና ሱናቸውን አልተከተላችሁም። ቁርአንን አውቃችኋል፣ ግና አልሰራችሁበትም። የአላህን ጸጋ እየተመገባችሁ ምስጋና አላደረሳችሁም። ጀነትን እያወቃችሁ አልፈለጋችኋትም። እሳትን እያወቃችሁ አልሸሻችኋትም። ሰይጣንን እያወቃችሁ አልተዋጋችሁትም፣ ከእርሱ ጋር ተስማማችሁ እንጂ። ሞትን እያወቃችሁ ለእርሱ አልተዘጋጃችሁም። ሙታንን እየቀበራችሁ ከእነርሱ ሁኔታ አትማሩም። የራሳችሁን ነውር ትታችሁ በሌሎች ነውር ተጠምዳችኋልና። ወንድሜ ሆይ፣ ከልብ ተውበት አድርግ። ለዱዓ ተቀባይነት እንቅፋት የሚሆኑ ነገሮች ይወገዱልሃልና። ዱዓ ተቀባይነት የሚያገኝባቸው ወቅቶች አንደኛ፣ በሌሊቱ የመጨረሻ ሲሶ ላይ የሚደረግ ዱዓ። ነቢዩ ሰለላሁ ዓለይሂ ወሰለም እንዲህ ብለዋል፣ አምላካችን ወደ ታችኛው ሰማይ በመጨረሻው የሌሊት ሲሶ ክፍል የወርድና፣ ዱዓ የሚያደርግ የምቀበለው፣ የሚለምነኝ፣ የምሰጠው፣ ምህረት የሚጠይቀኝ፣ የምመረው በማለት ይጠይቃል። ቡኻሪ ዘግቦታል። ሁለተኛ ስጁድ ላይ ነቢዩ ሰለላሁ ዓለይሂ ወሰለም እንዲህ ብለዋል፣ ሰውየው ለአላህ የበለጠ ቅርብ የሚሆነው ከስጁድ ላይ ነው። በመሆኑም በእርሱ ላይ ዱዓ አብዙ። ሙስሊም ዘግቦታል። ሦስተኛ በአዛንና በኢቃማ መካከል ነቢዩ ሰለላሁ ዓለይሂ ወሰለም እንዲህ ብለዋል፣ በአዛንና በኢቃማ መካከል የሚደረግ ዱዓ ተቀባይነት አለው። አቡ ዳውድ ዘግበውታል። አራተኛ ሌሊት ከእንቅልፍ ሲነቁ የሚደረግ ዱዓ። ሌሊት ከእንቅልፍ ሲነቃ ዱዓ ያደረገ ተቀባይነት እንደሚያገኝ ውዱ አድርጎ የሰገደም ሰላቱ ተቀባይነት እንደምታገኝ ነቢዩ ሰለላሁ ዓለይሂ ወሰለም ተናግረዋል። ቡኻሪ ዘግቦታል። አምስተኛ ካጠገብ ለሌለ ወንድም የሚደረግ ዱዓ። ነቢዩ ሰለላሁ ዓለይሂ ወሰለም እንዲህ ብለዋል፣ ካጠገቡ ለሌለ ወንድሙ ዱዓ የሚያደርግ ሙስሊም መላኢካ ላንተም ተመሳሳዩን አግኝ ይለዋል። ሙስሊም ዘግቦታል። ዱዓ ተቀባይነት እንዲያገኝ ከፈለክ ለወንድምህ ዱዓ አድርግ። መላይካ ላንተ ዱዓ ያድርግልሃል። የመላይካ ዱዓ ደግሞ ተቀባይነት አለው። ስድስተኛ የጁምዓ ቀን በተለይም ከዐስር በኋላ የሚደረግ ዱዓ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። በጁምዓ ቀን ውስጥ አንዲት ጊዜ አለች። በዚህች ወቅት ሰላት ላይ የቆመ ሙስሊም